ሰላም እንዴት ናችሁ? ሰሞኑን በእስልምና ውስጥ ምን አይነት የዝሙት ቅዠት እንዳለ ማሳየት ችለናል። ነገር ግን ውሸት ነው፣ አዲሱ ዳይፍ ነው፣ እንደዚህ ነው፣ እንደዚህ ነው የሚሉ ነበሩ። አሁን ግን በራሳቸው ኡስታዞች ይህንን የዝሙት ቅዠቶች በተከታታይ እናስደምጣቸዋለን። ተዛ ጥያቄ እናስቀርባለን ለኡስታዙ። አሰላም አለይኩም ኡስታዝ፣ በጣም መጥፎህን ያስቸግረኛል ከባለቤቴ ጋር ብዙ ጊዜ ግንኙነት ስናደርግ ያለሁኝ እኔ ስደት ላይ ነው ያለሁ እሱ ግን ኢትዮጵያ ነው ማለት ነው። በአላህ መልስልኝ። ከባል ጋር ግንኙነት ማድረግ በህልም ይሄ ቆንጆ ነው። በአንቺ እና በባልሽ መካከል ያለ አንድነት፣ ወዳጅነት፣ ፍቅርን የሚያጠነክርና የሚያበረታታ ከዚህ በለጠ በፍቅር ላይ እንደምትኖሩ የሚያሳይ ነው። ናፍቆትን ጭምር ስለሆነ ማለት ነው።

በህይወትህም እንደዚህም ደግሞ በቤተሰብ ጉዳይ ወደ ተሻለ ደረጃ አላህ ከፍ እንደሚያደርግ ወደሱም የምትጠጋና ላቅ ያለ ቦታ እንዳለህም ማመላከሻ ጭምር ነው። ኸይር ነጦር ነው። ዱዓ ያስፈልገዋል። ዱዓ አድርግበት። መልካም። ኡስታዙ ሲል እንደሰማችሁት እህል ማይታ ውጭ ነው የምንኖረው ከባል ዋጋ ወሲብ እንደምታደርግ ነገረችው። ኖርማል ነው። ያው ይሄ በህልም የሹሁን እንደሚሆን ምናምን ነገር የሚል ፍቺ ነው የሰጣት። ሌላኛው ወንድ ደግሞ ባለትዳር ነው፣ ከሌሎች ጋር ወሲብ ተደጋግሞ እንደሚያደርግ በህልሙ ነገረው። እሱ ደግሞ የሰጠው ለእሱም ምላሽ የሰጠው አላህ ወደ አንተ መቅረቡን የሚያሳይ ነው የሚል ምላሽ ነው የሰጠው። ኢማጅን ባላችሁ ሴቶች ከሌላ ሴት ጋር ወሲብ በህልሙ የሚያደርግ ከሆነ ፈጣሪ ቀርቦት ነው ሲል። በውን ያሰብከውን፣ ያየኸውን ነው የተመኘኸውን ነው በህልም ልታደርግ መችለው። ለኡስታዙ አንድ ጥያቄ አለኝ። በህልሙ እንደዚህ ወሲብ ማድረግ ከሌላ ሰው ጋር ወይም ከሚስ ከባለቤት ጋር ወሲብ ማድረግ አላህ እንደቀረበ ማሳያ ከሆነ ነቢይህ ከስድስት ወር እስከ አንድ ዓመት ያህል ከሚስቶቹ ጋር ሳይገናኝ የተገናኘ የመሰለው ሲረጭ ነበረው። አላህ ቀርቦን ነው። ሀዲሱን ላንበብላችሁ። ሳያል ቡዋሪ 5765 ላይ ይገኛል። ናሬትድ አይሻ፣ አይሻ ነች የተረከችው፣ እንዲህ ትላለች። ማጂክ ወዝ ወርክድ ኦን አላስ ሚሴንጀር ሶ ዛት ሂ ዩዝድ ቱ ቲንክ ዳት ሂ ሃድ ሴክሹዋል ሪሌሽንስ ዊዝ ሂዝ ዋይፍስ ዋይል ሂ አክቹዋሊ ሀድ ኖት ይላል ወሲብ ሳያደርግ ያደረገ የመስለው ነበረ። ማነች ያለችው? የነብይህ ሚስት ህፃኗ አይሻ። ዑለማዎቻችሁ በተለያዩ እንትኖች ላይ እንደሚሉት ከስድስት ወር እስከ አንድ ዓመት ድረስ ነቢዩ ከሚስቶቹ ጋር ሳይገናኝ፣ እንግዲህ ከሚስቶቹ ጋር ማለት ወደ 11 ሚስቶች አሉት። ከዘጠኙ ጋር በአንድ ሌሊት ይገናኛል። በተጨማሪ ደግሞ ሳይገናኛቸው የተገናኛቸው የሚመስለው ነበረ እንዳለ። ልብሱ ላይ ስፐርም ብቻ ነበረ፣ በየጊዜው ስፐርም ህፃኗ ልጅ አይሻ በእጇ ትፈቀፍቅለት ነበር፣ በአፈር ትጠርግለት ነበር፣ በውሃ ታጥብለት ነበር። እንደዛ ይናገራል ማለት ነው አዲሱ። ስለዚህ አላህ ቀርቦት ነው ነብይህ፣ ከስድስት ወር እስከ አንድ ዓመት ድረስ በተከታታይ ወሲብ ሲያደርግ የነበረው ብቻውን አይሻ ተሳስታ ነው፣ ማጂክ ተሰርቶበት ነው። ከኛ ጋር ሳይገናኝ ብቻውን ወሲብ ያደርጋል ያለችው። ብቻውን ከሚስቶቹ ጋር ያደረገ እየመሰለው ወሲብ የሚያደርገው አላቀርቦት ነው። ኡስታዝ በትህትና እንድመልስልን እንፈልጋለን። ቴንኪው። ሼር አድርጉለት።